አሰማ አሁን ጥሩ ነው ቀጥል። በሶስት ደቂቃ ውስጥ አጠር አድርገህ እስኪ ሐሳባችን ለማሳጠር እንሞክር። የምጠይቋቸው ጥያቄዎች እዚህ ጋር ተሞክሮ የምጠይቋቸው ነገሮች ካሉ ለሲኒሮቻችሁም ጠይቋቸው። ከሶስት 3 ደቂቃ ግን አይብለጥ፣ ብዙ ሐኪሞች ስላሉ ከእስር ኦኬ። ዶክተር አወቀ ነጋ እባላለሁ ጠቅላላ ሐኪም ነኝ። በዚህ ዓመት አፕላይ ለማድረግ ሞክሬ ነበር ለያረሚፒ ግን አጋጣሚ ሁለት ወር አካባቢ። ስለ ዶክተር አወቀ ይቅርታ፣ ቪዲዮ ማብራት ይችላል? ቪዲዮ ብንታይ ጥሩ ነው። በቪዲዮ መገለጥ ከቻል። አይ እሺ እያለኝ አይደለም የሞከርኩት ነበር። ካሜራውን ትናላል። ዶክተር አወቀ ጥያቄን ቀጥል። አጋጣሚ ዘንድሮ አፕላይ ለማድረግ ሞክሬ ነበር። ነገር ግን ሁለት ወር አካባቢ ስለጎደለኝ ለየአርምፒ እንትን ማድረግ አልቻልኩም ነበር። ነገር ግን አጠቃላይ በአርምፒ ዙሪያ ያለውን ነገር ሳይሆን ማለት ነው። እናንተ መቼም ወር ታውቁታላችሁ ሲኖሮች ስለሆናችሁ፣ ያለውን በሬዚደንትሽፕ እያንዳንዱ ያለውን ላይፍ ያለውን አርሺ ኤንቫይሮንመንት ዊ ነው ያን አልፈን ነገር ግን መጨረሻ ላይ የምናገኘው ነገር ኢኮኖሚካሊ ሆነ ያለው ነገር ብዙም ደስ አይልም። ይሰማል ይሰማል ቀጥል ይሰማል። ኦኬ። ስለዚህ በዚህ ጉዳይ አሁን ምንድነው፣ እኔ ለሚመለከታቸው አካል እንድታረሱ የምፈልገው ነገር ሰው ማለት ተምሮ ይሄን ሁሉ ላይፍ አሳልፎ መጨረሻ ላይ የሚያገኘው ነገር ተመጣጣኝ ዲካሙሎ ጋር እንትን ማለት አለበት ብዬ አስባለሁ። ነገር ግን አሁን እኔ በጂፒ ያለው እና ተምሬ ያን ላይፍ አልፌ እዛ ከደረስኩ በኋላ ኢኮኖሚካሊ ማገኘው ነገር ካልተመጣጠነ መማር ለምንድን ነው ብዬ ሌላ አማራጭ ልፈልግ እችላለሁ። ለዛ ይመስለኛል አብዛኞች የጤና ባለሙያዎች ዲፓርት እያደረጉ ወደ ሌላ ነገር እንዲያም ሲል ደግሞ ወደ ሌላ ውጭ ሀገር እየሄዱ እንትን የሚሉት ሀገራችን ብዙ የሰው ኃይል እያጣቻለች በዛ ጉዳይ ይመስለኛል። ስለዚህ ዋናው ሞር ምንድን ነው እንደ አይነት መድረክ አዘጋጅተን መወያየታችን በጣም ጥሩ ነገር እንደሆነ ይሰማኛል። ስለዚህ እኛም በተወያየንበት ዙሪያ የሚመለከታቸው አካላቶች ገብተው ደግሞ ለዚህ ፈጣን ምላሽ ቢሰጡን ደስ ይለኛል የሚል ሀሳብ ነው። አመሰግናለሁ። እናመሰግናለን። ዶክተር ዮናስ ሶስት ደቂቃ ሀሳብ፣ ጥያቄን አቅርብ። በቪዲዮ ለመውጣት ሞክሩ ጋይስ ለመታየት እንዲመችን ዶክተር ዮና ይሰማል። እሽ ቀጥል ዶክተር ዮና፣ ጂፒ ነህ? መጀመሪያ ማንን እንበል? ድምፅ አይሰማም። ድምፅን፣ ማይክራፎን ወደ አንተ ጠጋ አድርገውና ሚውትን አንሳ። ሚውት፣ ሚውትን አንሳ አሁን ይሰማል። አሁን ይሰማል። ዶክተር ዮናታን እባላለሁ እኔ ጂፒ ነኝ። የመራ ይህንን ፕላትፎርም ስላዘጋጃችሁ በጣም አመሰግናለሁ። ዶክተር አብይን በጣም እናመሰግናለን። መቀጠል ያው እንዳነሳችሁት ሬዚደንሲ ለምን ጆይን አናረግም የሚለው ነገር ላይ እንደ ኮንስትሬንት ሊነሱ የሚችሉት ነገሮች መማር እና አለመማር ምንም ጥያቄ ውስጥ የሚገባ ነገር አይደለም። በመጀመሪያ ደረጃ ግድ ነው፣ መማር ያስፈልጋል። እንደተባለው አለቃን ከመቀነስ ሊሆን ይችላል። ሁለተኛ ደግሞ ኢንዴፕዝ የሆነ ኤሪያ ላይ በደንብ እውቀት ኖሮ ህብረተሰቡ ማገልገል መልካም ነገር ነው ብዬ ነው የማስበው። ግን እኔ እዚህ ጋር አሁን ትንሽ ጥያቄዎች ቅድም ሲነሮቻችን ስታነሱ የነበረው ነገር አለ ሞቲቬት ለማድረግ እየሞከራችሁ ነበር ያው ጂፒዎቹን ወደ ሬዚደንት እንድንገባ ሪዋርዲንግ ነገር ሊመጣ እንደሚችልም ማድረጋችሁ ጥሩ ነገር ነው። እኔ እዚህ ጋር ግን ሲኒሮቻችንም ይቅርታ አርጉልኝና የተወሰነ ጥያቄዎቹን መጠየቅ እፈልጋለሁ። ምናልባት እንዳያስቀይማችሁ፣ በተቻለ መጠን ጥያቄዎችን ለስለስ ባለ መልኩ ለማቅረብ ፈልጋለሁ። አንደኛ ለርኒንግ ኢንቫይሮንሜንቱ ምን ያክል ሳቢ ነው ወይ የሚለው ነገር ነው። አንደኛ እንደምናውቀው ሜዲካል ስኩል ውስጥ እያለን የምናየው ነገር ነው። እንደ ሜዲካል ስኩል ኤክስፒሪየንስ ያደረግ ነው ሰፈሪንግ ነበሩ፣ የነበረብን ጫናዎች ነበሩ። ያኔ ደግሞ ሬዚደንቶቻችን ኤክስፒሪየንስ ያደረጉ የነበረውን ሲደርስባቸው የነበረውን የተለያየ ባርዳኖቹንን እያየን ነበረ እና ተመልሰን ወደዛ ወደ ሜዲካል ስኩል ለመመለስ አስቻይ ሁኔታዎች ወይ ደግሞ የሚጋብዝ ሁኔታዎች አልነበሩም። አንደኛ ነገር ግን ይሄ ትልቅ ችግር ነው ብዬ አላስብም። ምክንያቱም ይሄም ሆኖ ብዙዎቻችን ለመማር የምንፈልግ ነን እንጂ የማንፈልግ አይደለንም። ይታወቃል። ይሄ ትልቁ ችግር ነው ለማለት ፈልጌ አይደለም። ግን ይሄ የለርኒንግ ኢንቫይሮንመንት ኮንዲሲቭ ማድረግ አያስፈልግም ወይ? እዚህ ላይ በደንብ ትኩረት ተደርጎ ሀሳብ ልሰጡበት ይገባል። ሁለተኛ ብዙ ጊዜ ሬዚደንሲ ለመግባት ከጓደኞቻችን ጋርም ብዙ ጊዜ ስንነጋገር የምናነሳ ነገር ምንድን ነው? ስፔሻላይዝ ማድረግ ምንድን ነው ጥቅሙ? ብለን ስንነጋገር የምናነሳ ነገር ምንድን ነው? ታይም ፍሪደም ነው ብዙ ጊዜ የምንለው ታይም ፍሪደም አፍተር ስፔሻላይዝንግ ስፔሻላይዝ ካደረገ በኋላ ታይም ፍሪደም ይኖረል። ዩካን ወርክ ፕራይቬት ክሊኒክ፣ ፕራይቬት ሆስፒታሎች ላይ እንዲህ የመስራት ፋይናንሻሊ ራስን የመደጎም ቻንስ እድል ይኖራል የሚል ነገር ይነሳል ብዙዎቻችን ዘንድ ስንነጋገር የምንለው ነገር፣ እውነታውም ይሄ ነው። የማትክዱት ነገር ስለሆነ እኔ እዚህ ጋር መጠየቅ የሚፈልገው እንግዲህ ሐኪሞቻችን ስፔሻሊስቶቻችን የሚጠይቀው ምንድን ነው ሪሊ ቅድም ደስተኛ እንደሆናችሁ እየነገራችሁ ነበረ። እና እዚህ ጋር ቻሌንጅ ላረጋችሁ የሚፈልገው አሁን ባለው ይሄ ሁኔታ ልክ ነው ወይ ብላችሁ ታስባላችሁ? እንዴት ነው ቻሌንጅ ማረጋችሁ ታይም ፍሪደሙን በማግኘት ፕራይቬት ክሊኒክ ውስጥ መስራት ምኑ ምኑ ፋይናንሻሊ ራሳችሁን እንድትደጉሙ አድርጓችሁ ሊሆን ይችላል ግን በዚህ መልኩ መሆን አለበት ወይ ዋይኖት ገቨርንመንት ወይም መንግስቱ በትክክል የሚገባውን ለአንድ ስፔሻሊስት ያ የሚገባውን ደሞዝ ከፍሎ በፓብሊክ ሆስፒታል ውስጥ የሚሰጠውን ስምንት ኤት ሀወር ነው የሚባለው እና ወርኪንግ ሀወር ፓብሊክ ሆስፒታል ውስጥ በቂ ጊዜ ሰታችሁ እንድታገለግሉ በቂ ክፍያ ተከፍሏችሁ እንድታገለግሉ መደረግ የለበትም ወይ? ለምንድን ነው ታይም ፍሪደምን ምክንያት አድርገን ፕራይቬት ላይ እየሰራን ፋይናንሻል ፍሪደማችንን እንትን ለማረጋገጥ የምንሮጠው? እኔ አንዱ እዚህ ጋ ነው ስፔሻላይዝ እንዳላረግ የሚያደርገኝ አንዱ ምክንያት ይሄ ነው። ሄጄ ስፔሻላይዝ አድርጌ መጥቼ ፓብሊክ ሆስፒታልን በተወሰነ ጊዜ ሰጥቼ የማልሰራ ከሆነ ምን ደስታ ይሰጣኛል? ምክንያቱም እዛ ጋር የሚጠብቁ ታካሚዎች እያሉ ፓብሊክ ሆስፒታል ውስጥ እየጠበቁኝ ካሉ እኔ ፕራይቬት ክሊኒክ ላይ ሁልጊዜ ፋይናንሽል ፍሪደሜን እንት ለማድረግ አቺቭ ለማድረግ የሚሯሯጥ ከሆነ ይሄ ምን ያክል ሳትስፋይንግ ነው? ምን ያክል ደስታ ይሰጣችኋል? የሚል ጥያቄ ያለኝ አም ሶሪ እንግዲህ ይህንን ሳነሳ እንዳትቀየሙ። ይህን ማድረጋችሁ ልክ አይደለም፣ ልክ አይደለም ለማለት ነው አይደለም ምክንያቱም ያለው ችግር ያመጣ ነገር ስለሆነ ነው። እና በዘለቄታዊነት ይሄ መፍትሄ ይሆናል ወይ በዚህ መልኩ ሄደን ስፔሻላይዝ ማድረጋችን የሚለውን ነው ቻለንጅ ማድረግ የምፈልገው እዚህ ላይ ትንሽ ጥያቄ እንትን ብታደርጉ ጥሩ ነው። ጥሩ ወደ ኋላ ላይ ሀሳብ ይሰጡናል ብዬ አስባለሁ። እናመሰግናለን ዶክተር የሆና።